በእኛ ዘመን የእግዚአብሔር ድንቅ ሥራዎችን እየሰማን እንገኛለን። በገድላትና በታምራት የተነገሩ የቅዱሳን ታሪኮች ዛሬም እውን ሆነው ሲነገሩን እንደ መስማትና እንደ ማየት የሚያስደንቅ ነገር የለም። በዘመናችን የኖሩት እናታችን መባ ጽዮን በእግዚአብሔር ፍቃድ በቅዱሳን አባቶቻችን ጸሎትና በመላእክት ረዳትነት የተለያዩ ቦታዎች እየዞሩ በስውራን ዓለም ውስጥ ያሉትን ቅዱሳን እንዳነጋገሩ ከነርሱም ዘንድ በርካታ የሆኑ እጅግም የሚያስንንቁ የእግዚአብሔር አሰራሮችን አስመልክተውናል። ባለፉት ፕሮግራሜ ይህንንም አቅርቤላችሁ ነበረም። ዛሬ ቀጣይና ለኢትዮጵያ ሕዝብ የተነገረውን ተስፋም ይዤላችሁ ቀርብ ያለው እናታችን እውነተኛ የሆነውን ሕይወት ገጠመኛቸውን አጋርተውናል። በእርግጥ እናታችን እማሆይ መባጽዮን አሁን በህይወተ ስጋ ይኖሩ አይኑሩ ወይስ ይሰወሩ ወይስ በምናኔ ህይወት ይኑሩ አይታወቅም። ነገር ግን ለመንፈስ እህታቸው ለእማሆይ ተማሪያም ይፍሩ ዘደብረ ወገግ እውነተኛ የሆነውን ታሪካቸውን አጫውተዋል። የበረሃው ምስጢር በሚል ጽሑፍ ያጋሩን እናታችን እማሆይ ተማሪያም ይፍሩ። ዛሬ ደግሞ የዘመናችን ቅዱሳት አንስት ከሆኑት ከእማሆይ መባ ጽዮን የተነገራቸውን ለህዝብ አድርሱ የተባሉትን ለእኛ በሚገባ መልኩ አስቀምጠውልናል። በተለይ ከአባቶች ዘንድ የሰሙትን እጅግ የሚያስደንቀውን ታሪክ ይሄው ይዤላችሁ ቀሪብ ያለሁና እስከ ፕሮግራማችን ፍጻሜ ድረስ ትከታተሉን ዘንድ ይህን እውነተኛ ታሪክ የእግዚአብሔር ጥብቆቱን የምናይበት የምንሰማበት፣ ታምር ድንቅና እውነተኛ የሆኑትን የአባቶቻችን የቅዱሳን መንገድ የሚገለጥበት ፕሮግራም ነው። ላይክና፣ ሳብስክራይብ ሸር እያደረጋችሁ ለሰዎች እንዲደርስ ቤተሰብ ኃላፊነታችሁን ተወጡ እላለሁኝ። ወደ ፕሮግራማችን። እናቴ ብሎ ቀጠሉም በዚህ በረሃ ውስጥ እየተዘዋወሩ የአባቶቻችንና የእናቶቻችን አኗኗር ሲመለከቱና ሲያዩ ሁለት ወር ሆኖታል። እግዚአብሔር ባወቀ ለመመን ያደርሱ ዘንድ እውነትን ገልጦ ሚስጥር አውጥቶ ከአባቶች ዘንዳ እውነትን ተመልክተው ተካፍለዋል። እንግዲህ ጌታ በቃ ብሏልና አሁን ይመለሱና በመጀመሪያው ዳገኟቸው አባት ይሄዱ አሉማ፣ ሆይ እሳቸውም የህይወቱን መንገድ እሱ ፈጣሪ ባመለከታቸው አቅጣጫ ይመሩዎታል ብሎ አሰናበቷቸውም አሁ በርግጥ እማ ሆይ በዚህ በስውራኑ ዓለም ውስጥ እየኖሩ የእግዚአብሔርን ታምርና ድንቅ ስራውን ዛሬም ድረስ በግርላትና በታምራት የተሰሩ ስራዎችን ሁሉ በሚገርምና በሚደንቅ የእግዚአብሔር አሰራርና የእግዚአብሔር መገለጥ ተመልክተው ለእኛ እንዲህ ባለ መልኩ እያስተላለፉልን ነው። እማ ሆይ ሁለት ወር ሙሉ በረሃውን እየተዘዋወሩ ሲጎበኙ ብቻቸውንም አልነበሩም። እሳቸውም በግልጽ የማይታዩ አባትም አብረዋቸው ነበሩም። እየመሩ ሁሉም ጋር የሚያደርሷቸው እርሷቸው ነበሩም። በእርግጥ የመላእክት ጠብቆትና የቅዱሳን አባቶቻችን ጸሎት ማሆይን ጠብቆ ካጋንንት መከራና ችግር ሁሉ አስጥሎ በቅዱሳን ጸሎትና በመላእክት ጠብቆት እዚህ አደርሷቸዋል። ዛሬም ወደዛ መጀመሪያ ወደ መጡበት ሊያደርሷቸው ፊት ፊታቸው እየሄዱ እየቀደሙ ይመሯቸዋል። ማሆይ እኛ አባት ጋር ሲደርሱ ሰላምታቸውን ሰጠው፣ እግራቸውንም ስመው መስቀላቸውን ተሳልመው ቁጭ አሉ። እኛ አባት ፊት ለፊታቸው ቁጭ አሉና ማሆይን ጉዞ እንዴት ነበር ልጄ ብለው ጠየቋቸው። ማሆይ በዓይናቸው እንባ ሞልቶ፣ አባቴ ምን አንደበት ኑሮኝ በምን ቃል ገልጹ እንደው ሳይገባኝ ይህንን ሁሉ ነገር እንዳይ እንድሰማ ያደረገኝ ፈጣሪን ከማመስገንና ከማድነቅ ሌላ ምን እላለሁ አባቴ፣ አሉ። እንባቸውን እያንጠባጠቡም አይ ልጄ፣ ብለው ቀጠሉም። እንኳን እርሶን ንጹሐን ቀርቶ እኔን ሀጡን ሳይገባኝ ይኸው ያኖረኝ እርሶ አይደለም አሉና፣ በተትና ፈገግ አሉም። እማሆይ እንባቸውን ጠራረጉና፣ አባቴ ሆይ ፍቃዶ ከሆነ ብዙ ያልገቡ ነገሮች ነበሩና ከድፍረት ካልቆጠሩብኝ ልጠይቆት የሆንን አሉም። ሆይም ይሁን ፈጣሪ አመለከተኝንና ደርሶ ይገባል ያለውን መልስ እሱ ይሰጦታል አሉም። እሺ አባቴ፣ እኔን ግራ አይገባኝ ይህ ሁሉ በርሃ የወደቀ ሰው አያርስ አይቆፍር፣ ደሞዝ እንኳ የለው ጠያቄ ዘመድ ወገን የለው፣ እንደው ምን በልቶ ምንስ ጠጥቶ ይኖር ይሆን ብለው ጠየቁም። አባ ፈገግ አሉና ልክ ነው ከፈጣሪ በቀር የኔ የሚለው ለዚች ምድር ላይ ምንም ነገር እንደሌለው ሁሉም ያውቃል። ግን ፈጣሪ በረቂቅ ሚስጥሩ እኛን መፍጠር ያለቃተው እኛም መመገብ አያቅተውም እኮ ልጄ አሉም ሁላችንንም ከመፍጠሩ በፊት የሚያስፈልገንን ሁሉ አዘጋጅቶናም አሟልቶ ነው። ስለዚህ እዚህ በረሃ ላይ የወደቅ ነው እሱም ብለን ነውና ግማሹ ስራ ስር ቆፍሮ ይመገባል። ግማሹ ያገኘውን ቅጠል አረር መረር ሳይልም ይመገባል። ግማሹ እሱ በረቀቀ ጥበቡ አያዋፋት ምግቡን እያመጡ ይመግቡታል ነው እንደተመለከተሻቸው ነው። ግማሹ የሰማይ መላእክት፣ ከሰማይ ፈጣሪ ያዘዘላቸውን ምግብ አምጥተው ይመግቧቸዋል። ወይም ሰማያዊ አበባ ያሸታቸዋል፣ የምግብ ሆኖላቸው ይኖራሉ። እግዚአብሔር እኮ መግቦቱ ብዙ ነው፣ ቸርነቱ ብዙ ነው። የሰው ልጅ ጠማማ ልቡን ቢመልስ በፍቅርና ለእግዚአብሔር በመገዛ ሲኖር እንደ መላክ የመኖር ሚስጥሩ ይገለጥለት ነበር። አሉም ግማሹን በከተማ ያሉ ቅዱሳን ብለው ቀጠሉ ምእመናን በሚስጥር እሱ ፈጣሪ በመራቸው መንገድ ሽምብራና ባቄላ አቡጀዴና የመሳሰሉትን በመላክ ይመግቡታል፣ ያለብሱታል። ግማሹንም እንደተመለከቱት ከተማ ውስጥ እብድና ወፈፌ የኔብጤ እየተባሉ በሰዎች እየተተፋባቸውና እየተገፉ ሰዎች እያንቋሸሿቸውና እየረገሟቸው ለሰዎች የሚኖሩ ምስጉናን ቅዱሳን አሉ። እነርሱ የሰው ፊትን አይተው በመከራና በችግር በጠን እየኖሩ የቅዱሳንን ተጋድሎ ይጋደላሉ። የሚያገኟትን ለኒው ለመናንያን ይቋጥራሉ። እግዚአብሔር መግቦቱ ብዙ ነው ያልኩሽ እኮ ለዚህ ነው ልጄ። አዎ እግዚአብሔር ታምራቱ ብዙ ነው። እግዚአብሔር ቸርነቱ ብዙ ነው። እግዚአብሔር የሰውን ልጅ ለማዳን ሲል የመዳኛ መንገዶችን ያበዛል። እኔም ቅዱሳን በየከተማው ዕርቃናቸውን እየዞሩ የቀኑ ፀሐይ የሌሊቱ ቁርና ብርድ እየተፈራረቀባቸው ሰዎችን ይመግባሉ ሰዎችን ያኖራሉ ወንጌል ማለት ይህ አይደለምን አሉ እኒህ አረጋዊ አባትም ማሆይን እየተመለከቱ ቀጥሎና የሁሉ እናቴ በዚህና በዚያ ሌላም ሌላ እሱ ባወቀኛ በማናውቅ ሁኔታ እንደ የስጦታውና ደረጃው መግቦትና አልብሶቱን ሁሉ ያኖረዋል፣ ይሰጠናል፣ ይለግሰናል ብለው ቀጠሉም። ከከተማ ያለውንስ ቢሆን ገበሬውና ነጋዴውንስ ቢሆን እርሱ ባወቀና በፈቀደ አይደል እንደ ምግቡን የሚያዘጋጅለት አሉ። ዓይናቸውን ወደ ሰማይ ሰቅለው ሰማያትን እየተመለከቱም ይገርማል የፈጣሪ ስራ፣ አባቴ ሁሉም የሚኖሩት ለየብቻቸው በጣም ተራርቀው ነው። ያንዳንዳቸውን ታሪክም እንደሰማሁት ከሞቀ ቤታቸው ከሰው መሀል መጥተው ነው እዚህ የወደቁት? ታዲያ እንዴት ብቸኝነት አያስፈራቸውም፣ አያስጨንቃቸው ምን አሉም አይናቴ፣ የጀግኖች ጀግና የኃይለኞች ኃይለኛም ሰማይና ምድርን በእጁ መዳፉ የያዘ ፈጣሪን ብሎ ወጥቶ ምን የሚያስደነግጥና የሚያስፈራ ነገር ኑሮ ይፈራል ብለሽ ነው። እግዚአብሔር እኮ ቅርብ ነው። እግዚአብሔር ለሚያምኑት ቅርብ ነው። እግዚአብሔር ቅርብ ብቻ ሳይሆን እኛ ውስጥ ነው። ነፃ የሚያወጣን እምነታችን ነው። እግዚአብሔር ጥብቆቱና መለኮታዊ ኃይሉ በእኛ ላይ እንገለጥ። በተቻለን አቅም እግዚአብሔርን ብንጠራው እርሱንም ብናምነው ነፃ ያደርገናል አሉኝ አረጋዊ አባትም። ስለዚህ ፍርሃትን የሚያስፈራም ነገርም ጭንቀትና የሚያስጨንቅ ነገርም ፍጹም እዚህ የለም። መላይክት ረበው ይጠብቆናል፣ መላይክት መንገዳችንን ይመሩናል፣ መላይክት ምግባችንን ያዘጋጁልናል አሉም። ሌላው በጣም ያስገረመኝ ሁሉም ሰውነታቸው የደረቀ ብለው ቀጥሉማ ሆይ በጣም የከሱ ስጋ በላያቸው ያልተፈጠረ ይመስላሉ ግን ከዚህ ሰውነት ውስጥ ልክ ቅቤና ጮማ እንደሚመገቡ ሰው የሚወጣው ወዝና በተለይ እንደ ምንጭ የሚፈልቀው ንባ ከየት ይመጣል አባቴ? አሉማ ሆይም፣ ይሄ ፈጣሪ የረቀቀ ጥበቡ ነው። የዚህ ምስጢር ያለው እሱ ባለቤቱ ጋር ብቻ ነው አሉ እኒህ አረጋዊ አባት። እሱ ከደረቅ አለት ላይ ውሃን የሚያፈልቀው ጌታ፣ ነፍስ ያልተለየው ስጋ በጸጋው አራርሶ ያለመልማዋል። አሉ። አባቴ ሲታመሙ ግን ማን ያስታምማቸዋል? ሲሞቱስ ማን ይቀብራቸዋል? ማንስ ይገንዛቸዋል? አሉ ይህ ነገር እዚህ ቦታ እንደ ተራ ነገር የሚታይና የማይታሰብ ነው ብለው ቀጠሉም። ይቺ ኪራይ ቤት ለሆነች ስጋ ምንም ትኩረት አይሰጣትም። ስለዚህ ሲታመሙ ህመሙን እንደ ሰማይትነት ስለሚቆጥሩት በጸጋ ተቀብለው እንዳመጣጡ ያስተናግዱታል፣ ብለው ቀጠሉ። ሲሞቱም፣ ግማሹን መላእክት፣ ግማሹን የዱር አራዊቶች፣ ብቻ እሱ በፈቀደ ቀባሪ ያዞ አፈር ያለብሳቸዋል። ግማሹንም ደግሞ እዚህ ያሉ አይቶ እንዲቀብራቸው ያደርጋል። የአንዳንዶቹ አጽምም አዕዋፋት እያመጡ በየዋሻው ባንድ ላይ ያኖሩታል፣ ብለው ቀጠሉም ምናሉ አሉማ ሆይ አዎ እግዚአብሔር አሰራሩ ድንቅ ነው። አላልኩትምን? በመላው ዓለም የሚኖሩ የቅዱሳንን አጽም እግዚአብሔር ባይዋፋት እየሰበሰበ ዚህ ያከማቻቸዋል። የውሉት ያንን ንስር አይመለከቱምን? ብለው ወደ ዛፉ አመለከቷቸው። ንስሩ የሰዎችን አጽም እየሰበሰበ ወደ አንድ ዋሻ ውስጥ እየጣለ እንደገና ተመልሶ ሌላ አጽም ይዞ ይመጣል። እጅግ በጣም ይገርማል። ረቂቅ የሆነ የእግዚአብሔር ስራንም አይተውማ ሆይ ማድነቅ ጀመሩ። ይመላለሳሉ አያውፋት የሰዎችን የቅዱሳንን አጽም ይዘው ወደዚሁ ቅዱስ ቦታ ይገባሉ። ይህ የእግዚአብሔር ጠብቆቱ የእግዚአብሔር ቸርነቱና የእግዚአብሔር አጠራሩ እንደሆነ ተገነዘቡማ ሆይ ብቻ እዚህ በረሃ እንዲኖሩ የፈቀደ ጌታ ሁሉን እንደየጸጋው እሱ ባዘዘለት አስተማሚና ቀባሪ ያዝለታል ። መላእክትም ያጽናኑታል። መላእክት ቤተሰቦቹ ሆኖታል፣ ነርሱም ያረጋጉታል አሉም። ሌላው ደግሞ የሁሉም መኖሪያ ከዝናብ ወደ ፀሐይ መከለያ ጣራም የለውም አሉ። ወይም ታዲያ ፀሐዩ በተለይ በክረምት ዝናቡ በምን ይከላከሉታል? አሉም። እሱ የፀሐዩም የዝናቡም አምላክ ራሱ ነው። የሚያዛቸውን ሁኑ ያላቸውን ታዘው የሚሆኑ ናቸው። ለምሳሌ እኒያን አባት ይመልከቱ ብሎ አሳዩም። ዝናብ ቢዘንብ ፀሐይ ቢወርድ አይነካቸውም። እግዚአብሔር ባወቀ ጠብቆ ያሳልፍላቸዋል። በኋላ ምናልባት ዝናብ ከጣለ መጣው መመልከት ይችላሉ። ዝናቡም አይነካቸውም፣ ፀሐዩም አይወርድባቸውም። በጸጋ እግዚአብሔር ሸፍኖ ያኖራቸዋል አሉ እኒያን አንገታቸውን አቀርቅረው ጸሎት እያደረሱ ያሉትን አንድ በእድሜ ጠና ያለው አባት እያመለከቱም። ስለዚህ እሱ ከዝናቡም ሆነ ከፀሐዩ ተከላካይ ጋሻ መከታቸው ጥላ ከለላቸው ነውና ይሁን ያለው እየሆነ በጸጋው ጥላ ስር ይኖራሉ። ይህ ኃይል ነቀሽ እግዚአብሔር ለተገዛለት እግዚአብሔር ለወደደ በእግዚአብሔር ላመነና ለታመነ ከዚህም በላይ መሆን ይቻላል። እንደ መላእክት ክንፍ አውጥተው የሚበሩ እስከ ሰባተኛው ሰማይ ተነጥቀው መለኮትን የሚመለከቱ በቅዱሳን መናኸሪያና መኖሪያ ጸንተው የሚኖሩ በፍቅርና በሰላም ሺህ ዓመትን ሊኖሩ የተሰወሩ በርካታ እጅግ ብዙ የሆኑ ቅዱሳን አሉም። አትፍሩም፣ አደንግጡም። የነርሱ መከታነት፣ የነርሱ ጠባቂነት፣ የነርሱ ጸሎት፣ የእነርሱ ለቅሶና ነባ እናንተን ምድረ ኢትዮጵያን ሸፍኖና እና ከልሎ ከጠላት ከባሰ መከራና ችግር ካጋንን ፈተና ይታደጋታል። እግዚአብሔር ቀንና ጊዜ አለው። የቅዱሳኑ ጸሎትና ምልጃ ዛሬም ድረስ ወደ እግዚአብሔር ይጮሃል። በእግዚአብሔር ቀንና በእግዚአብሔር ሰዓት ሁሉም ነጻ ይወጣል። ሁሉም ሰላም ይወርዳል። መኑ በሰላምና በጽናት ይኑር። በመተሳሰብና በፍቅር እግዚአብሔርን ይጠብቀው። አሁ ልጄ፣ የእግዚአብሔር ቀን አለው አሉኝ። አረጋዊ አባትም ማሆይ ቀጠሉና፣ አባቴ ሌሊትና ቀን የማያቋርጥ ጸሎት፣ የማያቋርጥ ስግደት፣ የማይቋርጥ ሰቄላና ልቦና አላችሁ ብለው ቀጠሉ። ብዙዎች ከአለም ነው ተጠርተው የመጡት መንፈሳዊ ትምህርትም የላቸው። ታዲያ ያ ሁሉ ጸሎትና ምስጋና ከየት ተገኘ ብለው ጠየቁ። አይ እናቴ የበላምን አያ ያናገረ ጌታ በራሱ አምሳል የፈጠረውን ሰው የመስጋና የጸሎት ምንጭ ለማድረግ ምን ይቸግረዋል? ምን ሲሳነዋል? አሉም አባቴ ታሪካቸውን ስሰማ እዚህ በረሃ እንዴትና በምን እንደመጡ ሳያውቁ ራሳቸውን በበረሃ ውስጥ እንዳገኙ ነው አንዳንዶቹ የሚናገሩት። እንዴት ይሄስ ሲሆናል ብለው ጠየቁማ ሆይም በጣም ነው የረቀቀብኝ አሉ እየጠየቁ አባን እኔ ራሱ ብለው ቀጠሉም። እኔ ራሱ እዚህና ሁሉን ቦታ ስዞርና እዚህና እዛ ስመላለስ ምን እንደሚመራኝ ማነስ፣ እጄን ይዞ እንደሚስበኝ አላቀውም። በምንም እንደሚሄድ እንዴትስ እንደምጓዝ እንኳን አላቀውም። ካንዱ ወደ አንዱ እንዴትስ እንደምዘዋወርም አልገባኝም። ዛሬ ራሱ ብለው ቀጠሉም፣ እርስዎ ጋር እንዴት እንደደረሱ ግር ብሎኛልና ይህ እንዴት ይሆናል? አሉ ቀጠሉና፣ እኒህ አባት ሲመልሱ እንዲህ አሉ። ለዚህ ጥያቄ መልስ ምድራዊ ሰው ጋር አይገኝም፣ የለምም። መልሱ እሱ በሚያውቅ ሰማያዊ ነው። እግዚአብሔር ባወቀ ሁሉን ነገር ያደርጋልና አሉ። ኤልያስን ከአንዱ ወደ አንዱ እየነጠቀ የሚወስደው አምላክ እርሱ ያውቃል። ምስጢሩን እሱ ጋር ነው ያለው አሉ። ፈገግ አባቴ ብሎ ቀጠሉ። እኒማ ሆይም አባቴ እኔ ያገኘኋቸው እጅግ በጣም በጣም ጥቂቶቹን ነው። ሁሉም ሲነግሩኝ በረሃው በሰው የተመላ ነው ይላሉ። እርስ በርስ ትተዋወቃላችሁ እንዴ? አሉማ ሆይ በእርግጥ ይህ በረሃ በእግዚአብሔር ሰዎች የተመላ ነው። ጳጳሳት፣ ካህናት፣ መለኮሳት፣ ምዕመናን ሁሉ አሉበትም በእግዚአብሔር የተሾሙ በቅዱሳን የተመረጡ እንጂ ብዙዎቹ እንኳን በዓለም ሹመት ውስጥ ያለፉ አይደሉም። እንኳን ከሀገራችን ከግብፅና ከሊቢያ ከሶሪያና ከተለያዩ ሀገራት የመጡ መናንያን አሉም አሉ። ቀጠሉም ይህ ጸጥና ርጭ ብሎ የምታዩት በረሃ ገበያ መሀል እንዳለ ህዝብ ብዙ ነው። መታወቅና መገናኘት መዛመድም እዚህ የለም። ሁሉም እኩል፣ ሁሉም አንድ ነው። ሌሊትና በአበይት አጽዋማት በህብረት እንጸልያለን ተቀድሶም እንቆርባለን አሉም። ከዛ በየባታችንም እንመለሳለን። ገሌ ከገሌ ብሎ ግንኙነትም ፈጽሞ የለም አሉም። ማሆይ የማወጉጉታቸው እየጨመረ ነው። አባቴ ቤተ ክርስቲያኑ ነዋያ ቅዱሳቱና ጧኑ ጧፉ ለመስዋዕት የሚሆኑ ብቻ ሁሉ ነገር ከየት ታገኛላችሁ ብሎ ጠየቁ። እንደምናየው ይሄ የቅዱሳን ሀገር ነው፣ የቅዱሳን ስፍራ ነው። እጅግ ረቂቅ ምስጥራት ያሉበት የእግዚአብሔር ታምራቱ የሚገለጥበት እግዚአብሔር ባወቀ ከዓለም ተሸሽጎ የሚኖር ቅዱስ ቦታ ነው አሉ። ይሄ የፈጣሪ ረቂቅ ምስጥር ስለሆነ በኔ ባጡ የሚመለስ አይደለም። እናቴ ብቻ በሆኑ ለእግዚአብሔር የሚሳነው ነገር አለን? አሉ። በአይናቸው ወደ ሰማይ ሰቅለው እንባቸውን ግድቡን ጥሎ እንደሚፈስ ጅረት እያፈሰሱም እግዚአብሔር ፍቅር ያደረበት ሰው እነባነባ ይለዋል፣ ሳቅሳቅ ይለዋል፣ ደስታ ደስታ ይለዋል። እግዚአብሔርን ቸርነት ሲያስብ አይኖቹ እምባን አቅርረው እንዲሁ ይፈሳሉ፣ ልቦናው በሐሴት ይፈነጥዛል፣ አንደበቱ ለመናገር ቃላት ያጥረዋል። እኒህም አረጋዊ አባት የእግዚአብሔርን መግቦትና ቸርነት የእግዚአብሔርን አዳኝነትና የእግዚአብሔርን ሁለንተናዊ ለሰው ልጆች ያለውን ፍቅር ሲመለከቱ በሕይወታቸው ያጋጠማቸውን ነገር ሁሉ እያዩና እያስተዋሉ እያስታወሱም በዓይናቸው እንባ ይወርዳል ያነባሉ እግዚአብሔር ቸር ነው እግዚአብሔር ቸር ነው እግዚአብሔር ቸር ነው ይላሉ ደጋግመው መሆይም የፈጣሪን ሥራ እያደነቁ እሳቸውም ያለፈቃዳቸው የሚወርደውን እንባ እያፈሰሱና በሀሳባቸው እዛ በርሃ ስላዩዋቸው ሰዎች ወደኋላ ኋላ ተመልሰው ባይነ ሕሊናቸው ከሄዱበት ተመልሰው እንባቸውን እየጠራረጉ አባቴ እርሶስ ወደዚህ ህይወትና በርሃ እንዴት መጡ? በተጠየቋቸው እኒህ አረጋዊ አባት ወደ ላይ ካንጋጠጡበት መለስ አሉና እንባቸውን እያባበሱ። ትንሽ ጸሎት ካደረጉ በኋላ እናቴ እኔ እንኳን የረባ ታሪክም የለኝም፣ ብቻ ልንገሮ ለሰው ይጠቅም ዘንድ የእግዚአብሔር ቸርነቱና መግቦቱ ይታወቅ ዘንድ ልንገሩ። እኔ የአባቴ በጎችና፣ ፍየሎች፣ ከብቶች ጠባቂ እረኛ ነበርኩ። ከጓደኞቾም ጋር ሁነን ከብቶቹን እናሰማራለን እነርሱም ግጦሽ ሲሰማሩ እኛ እንጫወታለን። ታዲያ እኔ በጣም ጨዋታ ወድ ስለነበርኩ ሁል ጊዜ ከብቶቼ ይጠፉብኛል። ሲመሽ በስንት ፍለጋ ሰባስቤ ገባለሁ። አባቴና እናቴ ሁሌ ይቆጡኝና ይመቱኝም ነበረ። ግን ነጋም ያው ነኝ፣ ልጅነት ነበረና፣ ከብቶችን ወደ ግጦሽ አሰማርቼ እኔ በጨዋታ ሳሳለፍ ከብቶች እንዲሁ ይጠፋሉ። ታዲያ አንድ ቀን እኔ ጨዋታዬን ሳሳድድ ከብቶቹ ርቀው ሂደው ኑሮ ከየት ላገኛቸው ላይታች ስባዝን አንድ ሽማግሌ ከብቶቹን ሰባስበው ይዘው መጥተው፣ በጣም መሽቶ ስለነበረ ቤቴ ድረስ ሸኝተው ተመለሱ። እኚህ ሰው ይህንን ነገር በተደጋጋሚ ሲያደርጉልኝ ለአባቴ ነገርኩት። ማን ናቸው አለኝ አባቴ። እኔ እንጃ አላውቃቸውም፣ እሳቸውም አያናገሩኝም። ብቻ ከብቶቹን ይዤ ስወጣ ይቀበሉኝና ሲያብሉ ብለው ሲመሽ እዚህ ድረስ ሸኝተውኝ ይመለሳሉ አልኩት ለአባቴም። አባቴም ግራ ተጋብቶ በማግስቱ እሳቸውን ለማግኘት አብሮኝዋለም ግን አልመጡም። ሁለት ሶስት ቀን ሞከረ እርሳቸው አልመጡም። ውሸታም፣ በከንቱ ስራ አስፈታኝ ብሎ ተቆጣኝ። እሱ የቀረለት አመሻሹ ላይ እንደ ልማዴ ከብቶችን ለመሰብሰብ ወዲህ ወዲያ ስል እኛ አባት መጡና ከብቶቹን ሰባስበውና መንገድ አስገብተው እየሄድን እያለ ለመጀመሪያ ጊዜ አንድ ቃል አወጡ። ልጄ እግዚአብሔር በልዩ አጠራሩ ጠርቶሃል። እግዚአብሔር በልዩ መረጣው ዳዊትን ከረኝነት እንዳነሳው እንደመረጠውም አንተን መርጦሃል። ከብቶቹ ወደ ቤታቸው ይገባሉ። አንተ ግን ከኔ ጋር ተከተለኝ። እግዚአብሔር ቢፈቅድ ለትልቅ ጉዳይ አጭቶሃልና አሉኝ። እኔ የማላቃቸው ታላቅ አባት ከበርካታ ቀን ግንኙነት በኋላ የመጀመሪያ ቃላቸውን እየተናገሩ ከዛም በማላውቀው መንገድና እጅግም ረቂቅ በሆነ ዛሬ ማስተዋል በማልችለው ቦታ ይዘውኝ ሄዱም ተሰወሩ። ከዛም ገዳም ውስጥ አስገብተውኝ እርሳቸው ግን ጠፉ አሉ። ያኔ ዕድሜ ገና አስራ ሶስት ነበረም። ቀዳሙ ከገባው በኋላ ከረኞቹ ጋር አብሪ፣ እንደውልም ተመድቤ በእረኝነት ሳገለግል አገለግል ዓመታት አለፉ። አዎ 20 አመታት አለፉ። እኒያም አባት ገኘዋቸው የእግዚአብሔር አጠራሩ፣ እግዚአብሔር መረጣው የእግዚአብሔር አመራረጡ አይታወቅምና እንዲሁ ስኖር ቆይሁኝ። አንድ ቀን እዛ እረኝነት ላይ ያለው እኛው አባት መጡና፣ ልጄና ተከተለኝ ጊዜ ደርሰዋል። ና ተከተለኝ፣ አስታወስከኝ አሉኝ። ከሀያ ዓመታት አመታት በኋላ መጣሁ የልጅነት ውስታይን እየቀሰቀሱ እሳቸውም ከፊቴ ቀድመው ተከተልኳቸው። ልጅ ሆይ ጽና፣ ልጅ ሆይ ጽና፣ ልጅ ሆይ ጽና አሉ ባረጋዊ ቃላቸው፣ እንደበታቸው እየተንቀጠቀጠ እግዚአብሔር ለጥሩ ነገር አጭቷልና እርሱም ታገለግለው ዘንድ ፈልጓልና፣ ልጅ ሆይ ጽና፣ ተከተለኝ እያሉ ብርሃናዊ በሆነ ገጻቸው ከተላቸው ዘንድ ምልክት ሰጡኝ። ከዛም እግዚአብሔር ባወቀ ባይገባኝም የመላእክቱ ጥበቃ የእግዚአብሔር ቸርነቱና በጎነቱ ሳይለየኝ ዘመናት አለፉ። እሲሁ በረሃ ካድርሰውኝ ከተመለሱም እንሆ ዘጠና ዓመቴ ሆነም። ያው ምንም ቁም ነገር ባልሰራበት እንኳን ጠቅላላ ዕድሜ መቶ አስር ነው ያነ የእረኝነቴ ዘመን። እኒያን ታላቅ ሰው ካገኘኋቸው እንሆ ዘጠና ሰባት ዓመት አለፉት እንደዋዛ። አይ ዘመን አይ ጊዜ ብለው የእረኝነት ጊዜያቸውን እያስታውሱ ፈገግ አሉ። እንሆ በዚህ ዕድሜ የረባ ስራም ባልሰራም ለሀገርና ለህዝብ ለትውልድ የሚጠቅም ተግባርን ባልከውንም ምክር ግን አለኝ። ምክሬን ተቀበሉኝ፣ ምክሬን አድርሱልኝ አሉን አረጋዊ አባትም። ልጆች ሆይ ኢትዮጵያን አደራ፣ ኢትዮጵያን አደራ። ሀገር ሲኖር ነውና ሁሉም የሚኖረው ቤተክርስቲያናችሁን ጠብቁ፣ ሀገራችሁንም ጠብቁ። እንዳሸዋ እየተበተነው ህዝቦቿ የሚሰበሰቡበት ቀን አለም ኢትዮጵያ ተነሳች ባቢሎን ወደቀች የሚባልበት ዘመን ይመጣል። የተሰደዱት በበከራና በስቃይ ውስጥ ያሉት በስደት ስቃያቸውን የሚበሉ ልጆቻችን የሚመለሱበት ዘመን ይኖራል። ከነዓን ወደፊት ትመጣለች። ከነዓን ወደፊት ትገለጣለች። የከነዓን ምድር ትወርሳላችሁ። ቦ ጊዜ ለኩሉም። እስከዚያ ግንጽኑ ጸሎታችሁንና ልመናችሁን አታቋርጡ። ፈተና ከፊት ለፊት ይመጣል፣ መከራም ይኖራል፣ ችግርም ይጸናል። አዎ እግዚአብሔር ቸርነቱ እስኪገለጥ በጎነቱ እስኪመጣ ድረስ እባካችሁ በጽናት ጠብቁት። እግዚአብሔር የዘገየ ቢመስልም አይቀርም። እግዚአብሔር የሚመጣበት ቀን አለም። እግዚአብሔር ሰዎቹን የሚያስነሳበት ዘመን አለም። እግዚአብሔር ኢትዮጵያን ነጻ የሚያወጣበት ቀን አለም። እግዚአብሔር ኢትዮጵያውያንን እንዳለቀሱ አይተዋቸውም። እንደ እስራኤላውያን በዘመን ውስጥ ይገልጣቸዋል፣ ከፍ ከፍም ያደርጋቸዋል፣ እንደ ችቦ አቀጣጥሎ ያበራቸዋል። ብርሃናዊት የሆነች ኢትዮጵያን ይገልጣታል። ዘመን ይገለባበጣል። አንድነትና ሰላም በምድሪቱ ላይ ይሰፍናል። እስከዚያ ጽኑ፣ እስከዚያ በርቱ፣ እስከዚያ አንድ ሁኑ። ቦ ጊዜ ለኩሉ፣ ቦ ጊዜ ለኩሉ። እንደተዋረድንና እንደተናቅን እንደተገፋንና እንደተሰደድን እንደ ተራብንና እንደ ተቸገርን እንደ ተጎሳቆልንና እንዳጣን እንደነጣን፣ እግዚአብሔር አይተውንም። እግዚአብሔር ቀናለው አይዟችሁ፣ አይዟችሁ ልጆች ብርቱ አሉ፣ በአይናቸው እንባ እየወረደ በመላው ዓለም የሚኖሩ የኢትዮጵያውያን መከራና ስቃይ መሰደድና መከራ፣ በሀገሪቱ ውስጥ ያሉትን ችግሮችና ስቃዮች ራብና ጠኔውን በዓይነ ህሊ ናቸው በገሃድ እግዚአብሔር እያሳያቸው ይመስላል። እንባ ይወርዳል። እርሳቸውም ሲቃ ይዟቸው ይናገራሉ። እግዚአብሔር ቀና አለው፣ እግዚአብሔር ጊዜ አለው፣ እግዚአብሔር ቀና አለው አሉ። ውድ አድማጭና ተከታታዮች፣ እግዚአብሔር ቀን አለው እንላለን። እግዚአብሔር ቀና የሚያደርግበት ቀን አለው፣ እግዚአብሔር ከፍ የሚያደርገን ቀን አለው፣ እግዚአብሔር የሚያስነሳኝ ጊዜ አለው። ያን ጊዜ ያመጣልን ዘንድ ሁላችንም እንለምናለን። ይህንን ሀሳብ ለሰዎች አጋሯቸው፣ ላይክ ስታደረጉት፣ አዲስ የሆናችሁ ደግሞ ሳብስክራይብ ስታደረጉት፣ ሸር እያደረጋችሁም ለሰዎች ስታጋሩ በአንድነት የመቆም ከፍ የማለት እውነትን የመግለጥ የመተባበር እና አብሮ የመቆምን ባህላችንን ከፍ እናደረጋለን ብዬ አምናለሁ። ውድ አድማጭና ተከታታዮቼ ይህ የሕይወት ጅማሮ ነው። በርካታ እልፍ መንገዶችን አብረን እንጓዛለን። እልፍ ሚስጥራዊ ማንነቶችን አብረን እንገልጣለን። እልፍ የተደበቁ የተሰወሩ፣ የተሸሸጉ ለሀገር ለሕዝብ ለትውልድ የሚጠቅሙ ማንነቶቻችን እንገልጣለን። አብረን ስንሆን፣ አብረን ስንጓዝ፣ አብረን ስንቆም፣ ስንተባበር፣ አንድ ስንሆን፣ ያኔ እግዚአብሔር ቀን ይመጣል ብለን እናምናለን። በዲስክሪፕሽን ቦክስ ላይ የቴሌግራም ቻናሌን አስቀምጥላችኋለሁ። በዛ በመግባት በጽሁፍ የሚለቀቁ ድንቅ አስገራሚና እውነታ የሆኑ ጉዳዮችን ማግኘት ትችላላችሁ። በዛውም እኔን ማግኘት ለምትፈልጉ በቴሌግራም ቻናል ውስጥ በውስጥ መስመር ማናገር ትችላላችሁ። ውድ አድማጭና ተከታታዮች፣ በሌላ ሀሳብና ፕሮግራሞች እስክንገናኝ ድረስ ሰላም ትሆኑልኝ ዘንድ እየተመኘሁኝ እዚህ ላይ ልሰናበታችሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለዓለም ሁሉ። አሚን።